ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የኅዳር 22 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጻለች። በፋኖና በአገዛዙ ኃይል መካከል እየተካሄደ ያለው ውጊያ ተጠናክሮ ሲቀጥል ፋኖ ኃይሎችም ለአገዛዙ እጅ ሰጡ ስለተባሉ ሰዎች ምላሽ ሰጥተዋል። ዝርዝር የግንባር መረጃዎችን ይዘናል። አረጋ ከበደ በመሩት ስብሰባ በደብረ ኤልያስ የሚገኘው ታላቅ ገዳም እንዲወድም አገዛዙ አበክሮ እየሰራ መሆኑ ተነግረዋል። ፕሬዚዳንት ኢሳያስ አፈወርቂ ላይ በቦምብ ጥቃት የግድያ ሙከራ ተፈጸመባቸው የሚል መረጃ እየተሰራጨ ነው። የሩሲያ ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቅዳችሁ፣ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጸች። ኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቤ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቢ ወረዳ ሰሞኑን 14 ሰዎች ታግተው ከታገቱት ውስጥ ገንዘብ ከፍለው 11ዱ ተለቀዋል፣ ሶስቱ አልተለቀቁም ብለዋል። ሆንቆሎ ዋቢ ወረዳ ቀቅሳ ቀበሌ ህዳር 18 2018 ዓ.ም ዓ ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል ይህን ሰምታችሁ ነበር በሚል ለቀረበላቸው ጥያቄ እገታ ነው የተፈጸመው፣ እኛ ባለን መረጃ ግድያ የለም ሲሉ ለቲክቫ ኢትዮጵያ ገልጸዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቶት፣ ጥፍርና አጥንቱ ልብሱ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃው የሚባል ቦታ ሽመልስ ሙላ ና ሁለት ልጆቹ አበራ ሽመልስ፣ ብርሃኑ ሽመልስ የተባሉ ምዕመናን በቤታቸው ተገድለዋል ሲል ገልጸዋል። ጥቃቱ በዞኑ እየተደጋገመ ቀጥሏል። ችግሩ እንዲፈታ ቤተክርስቲያኗ ምን እየሰራች ነው በሚል የተጠየቁት በቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታ የምዕመናንን ግድያ እገታና ማፈናቀሉ እየተፈጸመ ነው። በየቀኑ ምን አዲስ ነገር ተፈጠረ እያልን ነው። ጥቃቱን ማስቆም የሚያስችል የተገኘ መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶስ በጉዳዩ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶሱ ወስኖ አፈናው፣ ስደቱ፣ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉ መንግስትና የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። ሀገረ ስብከቱም ያሉትን ሪፖርቶች ይቀበላል፣ ይሰማል ከማሳወቅ ውጭ ይሄ ነው የምንለው የተጨባጭ እስካሁን ድረስ የደረሰን ነገር የለም ሲሉም ተናግረዋል። ከግድያው ከአፈናውና ከመፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ በዞኑ ከግድያው ከአፈናውና ከማፈ ከተፈናቀሉ ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓተ አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠል አልቻለም። የቤትኛው መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ብለዋል በፋኖ እና በአገዛዙ ኃይል መካከል እየተካሄደ ያለው ውጊያ ተጠናክሮ ሲቀጥል የፋኖ ኃይሎችም ለአገዛዙ እጅ ሰጡ ስለተባሉ ሰዎች ምላሽ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በሰሜን ወሎ ሀብር ወረዳ ቁጥር ስምንት ጠዶት በተባለው አካባቢ ከአብይ አህመድ ሰራዊት ጋር በተደረገው ተጋድሎ አይበገሬው የባለሽርጡ ክፍለ ጦር ኮማንዶ ፋኖዎች ከህዳር 19 እስከ ህዳር 21 2018 ዓ ም ሲቀጠቅጡት ውለው አድረው እና ቁስለኛውን ይዞ ወደ መጣበት እንዲመለስ በማድረግ ድል አስመዝግበዋል። የአገዛዙ ኃይል በመርሳ አቧሬ ገብርኤል ቤተ ክርስቲያን ከ16 በላይ አስከሬኑን በጅምላ ቀብር ሲፈጽም በመርሳ ሆስፒታል ቁጥሩ በውል ያልታወቀ ቁስለኛ በህክምና ላይ ይገኛል ተብለዋል። በዚህም የመርሳ ከተማና አካባቢው ያሉ የህብረተሰብ ክፍሎች የህክምና ቦታው በመጨናነቁ የተነሳ በመጉላላት ላይ እንደሚገኙ ተገልጿል። በሽንፈቱ የተበሳጨው የመከላከያ አዛዥ ሚሊሻዎችን እናንተናችሁ፣ መረጃ የወጣችሁብኝ በማለት ከአራት በላይ ሲረሽን ቁጥሩ በውል ያልታወቀ ሚሊሻ እንደታሰረ የውስጥ መረጃችን አድርሶናል ሲል ሚኒሊክ እዝ ገልጿል። በተመሳሳይ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ተማረ ክፍለ ጦር በትናንትናው ዕለት ከስምንት በላይ የአገዛዙ ሰራዊትን በመደምሰስና ከአስራ ሰባት በላይ የሚሆኑ የአገዛዙ ሰራዊትን በማቁሰል ታላቅ ድል ተጎናጽፈዋል። የአገዛዙ ኃይል ከህዳር አስራ ስምንት ጀምሮ ኃይሉን ጨምሮ በድሮን ታግዞ ውጊያ ያደረገ ቢሆንም ተወርዋሪዎቹ ማረጉ ተማረ ክፍለ ጦር ፋኖች ሶስት ቀን ሙሉ ምሽግ መከላከል በማድረግ በአራተኛው ቀን ዛሬ ህዳር 21 2018 ዓ ም ከረፋዶ 3 ሰዓት ጀምሮ በጠረዛና መዛርድ ግንባር በቆረጣ በመግባት በተደረገ አውደ ውጊያ የአገዛዙን ኃይል ወደነበረበት ምሽግ ተቀጥቅጦ ሙትና ቁስለኛውን ይዞ ተመልሷል ሲል የላስታ ጀኔራል አሳምነው ጽጌ ኮር ህዝብ ግንኙነት መረጃውን አድርሶ ነዋል። በሌላ የግንባር መረጃ በሸዋ ግንባር ህዝባዊ ክብረ በዓልን ለማደናቀፍ የሄደው የአገዛዙ ጥምር ጦር ሽንፈትን አስተናግዶ መመለሱ ተገልጿል። የአማራ ፋኖ ብሔራዊ ኃይል ደቡብ ራ ቀጠና አሳምነው እዝ ከሰምኮር ኃይለ ማርያም ማሞ ክፍለ ጦር በሸው ሀገረ ማርያም መስኖ ማርያም ለሁለት ቀን የዘለቃ ወደ ውጊያ በማድረግ ድል ተቀናጅተዋል። በየአመቱ በድምቀት የሚከበረውን የህዳር ጽዮን አመታዊ ክብረ በዓል ለማደናቀፍና እኩ የጥቃት ተልእኮውን ለመፈጸም ወደ መስኖ ማርያም ያቀናው ያገዛዙ የመጨረሻ ምሽግ ሰባሪ ኃይል በጀግኖቹ የኃይለ ማርያም ማሞ አናብስቶች ተመቶ ወደ መጣበት ሾላ ከተማ ተመልሷል። ያገዛዙ ብልጽግና ጥምር ጦር ከሀገረ ማርያም ከሰም ሾላ ገበያ ያለ የሌላውን ኃይሉን በአራቱ ማቅጣጫ ቢያሰማራም ለማርያም ማሞ ክፍለ ጦር አናብስቶች በአራቱ ማቅጣጫ የመጣውን ያገዛዙ ኃይል ሙትና ቁስለኛ አድርገው መልሰውታል። በዚያ ወደ ውጊያ ከዘጠኝ በላይ የብልጽግና ኃይል ሙት ሲደረግ ከሶስት በላይ ደግሞ ቁስለኛ አስተናግዶ ወደ ሾላ ከተማ ተመልሷል። በአውደ ውጊያው አንድ ከፍተኛ የብልጽግና ዋጊ መቶ አለቃ መገደሉም ተረጋግጧል ሲል ከሰምኮር አሳውቀዋል። በአውደ ውጊያው የአፋ ባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ቦጋላይ ሻለቃ፣ ቤዛ ሻለቃ ና ዳኛቸው ሻለቃ የተሳተፉ ሲሆን፣ ሰላም ሰው ሻለቃ ደግሞ ከአዲስ አበባ ቅርብ ርቀት ከሰም ኮረማሽ ንዑስ ወረዳ ላይ በሚገኘው ኮረማሽ ፖሊስ ጣቢያ ላይ ያነጣጠረ ጥቃት ፈጽማለች። በፖሊስ ጣቢያው ላይ በተሰነዘረ ጥቃት የደረሰው ጉዳት በውል አልታወቀም። ይህ በእንዲህ እንዳለ ከሰሞኑ ሰንፈጥ ያለ ማጥራት ስራ በመጀመራችን ሀቀኛ ታጋይና ህዝቡ በደስታ እየደገፈን ነው ሲል የአፋ ባህ በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ ገልጸዋል። በአንጻሩ ወመኔዎችና ቀላዋጭ ሾተላዮች እየለየላቸው ነው ያለው ቃል አቀባዩ። ስራው ተጠናክሮ ይቀጥላል። በአጭር ጊዜ ታጥበን ተለቃልቀን የህዝብ ሮሮ የማይ ደመጥበት ሁኔታ እንፈጥራለን ሲል አሳውቋል። በተጀመረው ጥልቀት ያለው ምርመራና ጠንከር ያለ እርምጃ የነጋበት ጅብ በቀኝ በግራ እየተራወጠ ቀድሞ ባዘጋጀው ጉሬ ዘሎ እየገባ ነው ሲልም ለአገዛዝ እጅ ሰጡ ለተባሉ ኃይሎች ምላሽ ሰጥቷል። ጥልቅ የማጣራት እርምጃ ተጠናክሮ ይቀጥላል። ህዝብን የሚያማርሩ የትግላችን ጥገኞች መመንጠር በመጀመራቸው በአንዳንድ አካባቢዎች አንጻራዊ አዎንታዊ ለውጦች ተስተውሏል ሲልም ገልጿል። ጥልቅ እርምቱ የህዝብ ቅሬታ ከመፍታት እና የውስጥ ንጽህናን ከማስጠበቅ ከመጠበቅ በላይ ትግልን በመጠበቅ በኩል ሁነኛ ፋይዳ ያለው መሆኑ ታምኖበት እየተከወነ ነው። ተጠናክሮም ይቀጥላል ብሏል አርበኛው። ከጥገኞች ጋር የዓላማ ትስስር ያላቸው ሁሉ ሳይጠሩ አለም ብለው ሲመጡ ይስተዋላል ያለው አርበኛ ዮሐንስ የተንኮል ትስስር በጣጥሰን አሽቀንጥረን ከመጣል የሚገታን አንዳችም ምድራዊ ኃይል ግን የለም ሲል ገልጿል። በተመሳሳይ መረጃ እስካሁን በጫካ የቆያችሁት ምን እስክታገኙ ነበር? ሲል የአፋ ባሃ ቴዎድሮስ እዝ አደረጃጀት ዘርፍ ኃላፊ አርበኛ እሸቱ ጌትነት ገልጿል። አርበኛ ጥያቄ አዘል መልእክቱ አብረዋችሁ የወጡ ወንድሞቻችሁ በሞት እስኪለያችሁ ወንድም ምንጫካ ላይ ቀብሮ በእናት መቀነት ሳንቲም የተገዛን መሳሪያ ተሸክሞ ለጠላት እጅ መስጠት የሚያስችል ሞራል እስኬት አገኛችሁት ሲል ጠይቀዋል። የቤተሰብ ዘመድ፣ ጎረቤት፣ ቤተ እምነት፣ ሀብት ንብረት በድሮን ጀትና መድፍ እስኪወድም እውነተኛ ወንድሞቻችሁ ባስታጠቋችሁ መሳሪያ ወንድሞቻችሁን በማገት በስርቆትና ውንብድና ስጋት ፍላጎታችሁ እስኪሟላ በአይን ጥቅሻ ይግባቡ የነበሩ ወንድሞቻችሁ በእናንተ ሀሳባዊ ነገር በማመላለስ እስኪጋጩ በብዙ ጣውረድ በመልካም ስብዕና የታነጹ መሪዎች በእናንተ ምክንያት እስኪዋረዱ ምን ብላችሁ ወታችሁ ምን አሳክታችሁ ነው ለገዳዮቻችሁ እጅ የሰጣችሁት ሲልም ጠይቋል። አርበኛው ከትናንት እስከ ዛሬ እጅ ለመስጠት የሚያስችል በቂ ምክንያት አለን በማለት ራሳችሁን ለምታረኩ ባንዳዎች ሁሉ ነው ጥያቄው ሲልም ሀሳቡን ቋጭቷል። በሌላ በኩል ደግሞ የአማራ ፋኖ ብሔራዊ ኃይል አፋብሃ ሚኒሊክ እዝ ወታደራዊ አዛዥ አርበኛ ድርሳን ብርሃኔ እና የአማራ ፋኖ ወሎ ጠቅላይ ግዛት እዝ ዋና አዛዥ አርበኛ ድርሳን ብርሃኔ በጋራ የተነሱት ፎቶ እያነጋገረ ነው። የአፋሀድ ስራ አስፈጻሚ አባል የነበረው ማስረሻ ሰጤ ከአፋሀድ ታገደ እጁንም ለብልጽግና ሰጠ የሚል መረጃ በተሰጠ ማግስት መረብ ሚዲያ ያሰራጨው የአፋሀዱና የአፋ ባህ አመራር ፎቶ አነጋጋሪ ሆነዋል። ይህ በእንዲ እንዳለ ትናንት ህዳር 21 2018 ዓ ም በሰከላ ወረዳ በብልጽግና ሰራዊት ንጹሃን ላይ ያነጣጠረ የተፈጸመውን ዘግናኝና ኢሰብአዊ ድርጊት ያወገዘ የተቃውሞ ሰልፍ ተከናውኗል። ከቀናት በፊት በሰከላ የአገዛዙ ጦር የገደላቸው ስድስት ንጹሀን ምላስና ብልት መቁረጥ በህዝቡ ዘንድ ቁጣን መቀስቀሱ ይታወሳል። አረጋ ከበደ በመሩት ስብሰባ በደብረ ኤልያስ የሚገኘው ታላቅ ገዳም እንዲወድም አገዛዙ አበክሮ እየሰራ መሆኑ ተነገረ። በትናንትናው ዕለት እነ አረጋ ከበደ ተገኙበት በተባለው የምስራቅ ጎጃሙ የደብረ ኤልያስ ስብሰባ ከተሰብሳቢው ማህበረሰብ ምንም አይነት እነሱ የሚፈልጉት ምላሽ ሳይሰጥ ስብሰባው ተበትኗል። ህዝባዊ ቅቡልነትን ያጣው የአብይ አሽከሩ የብልጽግና ስብስብ ከዚህ ቀደም እንዳደረጉት ተላላኪ ሚሊሻዎቻቸውን ጋቢ አልብሰው ከህዝቡ ጋር በመቀላቀል እና ያሰለጠኗቸውን ሀሳብ እንዲናገሩ በማድረግ ህዝቡ እንዲያለ ለማለት ሞክረዋል። በመድረኩ የፋኖን የትግል እንቅስቃሴ አስመልክቶ አሉታዊ ሀሳቦች እንዲነሱ የሚጋብዙ አጀንዳዎች የተዘረጉ ሲሆን ከዚህም ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በምስራቅ ጎጃም ሀገረ ስብከት የደብረ ኤልያስ ወረዳ የብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳምን ድጋሚ ለማውደም ብልጽግና እያደረገ ባለው ሙከራ ህዝቡ ስለ ገዳሙ የጥላቻና አሉታዊ ሀሳቦችን እንዲያንጸባርቅ ተሞክረዋል። ይሁን እንጂ የዚህን ስብስብ እኩይ ተግባር የተረዳው ሰፊ ማ ማህበረሰብ ምንም አይነት ሀሳብ ሳያዋጣ ከመቅረቱም በላይ በተነሱ አጀንዳዎች ዙሪያ እንደ ብልጽግና ተንኮል ሳይሆን መሬት ላይ ያለውን እውነታ ተናግረዋል የመሰከሩ የሃይማኖት አባቶችና ሌሎች አካላት በዕለቱ ስብሰባውን በመሩት አመራሮች እንዲዋከቡና ዝም እንዲሉ ተደርገዋል። በዚህም ምክንያት ያንን አሽከር ሚሊሻቸውን ጋቢ በማልበስ ከማህበረሰቡ ጋር እንዲቀላቀልና የፋኖን መልካም ገጽታ የሚያጎድፍ ሀሳቦችን በማንሳትና ገዳሙን ባልዋለበትና በማይገልጹት ክሶች በመክሰስ ድጋሚ ለጥፋትና ለውድመት እንዲዳረግ ለጸረ የነበረ እምነቱ የአብይ መንግስት መንገድ ጠራጊ ሆነዋል። ገዳሙን በተመለከተ በብልጽግና እና በደጋፊዎቹ የሚወራ ወሬ ምንም መሰረት የሌለው እና ድጋሚ ገዳሙን ለማውደም ጸረ እምነቱ ብልጽግና እየሄደበት ያለው የሴራ ፖለቲካ መሆኑን ሐቁን የተናገሩ የሃይማኖት አባቶች በዕለቱ ስብሰባውን በመሩት የክልል የዞንና የወረዳ አመራሮች እንዲዋከቡና ዝም እንዲሉ የተደረገ ሲሆን ገዳሙ ዳግመኛ መመታት እንዳለበት እኚህ ጸረ እምነት የሆኑ ሆዳም አመራሮች በዛቻ ተናግረዋል። ይህን ጉዳይ አስመልክቶም አስቀድሞ በዞኑ አስተዳደር ኃላፊ ተብያል እና ና በከፍተኛ ወታደራዊ መኮንኖች በተደረገ ህዝባዊ ስብሰባ ገዳሙን በተመለከተ ከማህበረሰቡ አፍራሽ ሀሳቦች እንዲነሱ ተሞክሮ ሳይሳካ መቅረቱ ልብ ይላል ሲል የአስራ አራተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ዘመን ባሳዝነው ገልጿል። ፕሬዚዳንት ኢሳያስ አፈወርቂ ላይ በቦምብ ጥቃት የግድያ ሙከራ ተፈጸመባቸው የሚል መረጃ እየተሰራጨ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባሳለፍነው ቅዳሜ ህዳር አያ 2018 ዓ ም ወደ ሱዳን በማቅናት በወቅታዊ የሱዳን መንግስት መቀመጫ የፖርት ሱዳን ግዛት መገኘታቸውን መዘገባችን ይታወሳል። ፕሬዚዳንት ኢሳያስ አፈወርቂ ፖርት ሱዳን ሲደርሱ በጦርነት መሃል የአገሪቱን ብሔራዊ ጦር የሚመሩት ሌተናል ጀኔራል አብዱልፈታህ አልቡርሃን አቀባበል ያደረጉላቸው ሲሆን በወቅታዊው የቀጠና ውጥረት ዙሪያም ውይይት አድርገዋል። ኢሳያስ ወደ ሱዳን ያቀኑት ከብልጽግናው የአብይ አገዛዝ ጋር በጦርነት ቅስቀሳ ወይም ፍጥጫ ውስጥ ባሉበት ወቅት መሆኑ የፖርት ሱዳኑን ውይይት ትኩረት ሳቢ አድርጎታል። ሆኖም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በሱዳን ወታደራዊ መሪ አልቡርሃን ግብዣ ወደ ፖርት ሱዳን ባቀኑበት በዚህ ወቅት በቦምብ ግድያ ሙከራ እንደተደረገባቸው፣ ጠባቂዎቻቸው እንደተጎዱ ሱዳን ትሪቡን የተባለ ሚዲያ ዘግበዋል በሚል አንዳንድ የብልጽግናው መንግስት አክቲቪስቶች በማህበራዊ ሚዲያቸው ሲያጋሩና ዘገባ ሲሰሩ ተስተውሏል። የብልጽግና የሚዲያ ሰራዊት ፍላጎቱ እንጂ ሀቅ መሆን ያልቻለውን መረጃ ቢያጋራም፣ መረጃው ፍጹም የተሳሳተና ሱዳን ትሪቡን የተባለው የሱዳን የመረጃ ምንጭ ይህን አይነት ዘገባ እንዳልሰራ ሮሃ ማረጋገጥ ትችላለች። ሆኖም ግን ብልጽግና መሪዎችን ተቀናቃኝ ኃይሎችንና መሰል ፖለቲከኞችን በተመሳሳይ መንገድ የመግደል ልምድ ስላለው ይህ በኢሳያስ ላይ እንዲሆን በመፈለግ ያሰራጨው መረጃ ነው። ከሰሞኑም የትግራይ ጊዜያዊ አስተዳደር የጸጥታ ዘርፍ ኃላፊ የሆኑ ጀኔራል ፍሳ ማንጅስ ቤት አቅራቢያ በቅጥረኛ ሰዎች የቦምብ ጥቃት መፈጸሙ ተነግሯል። ያደረሰው ሞትና የሚባል ጉዳት ባይኖርም ባለፈው ቅዳሜ የኤርትራው ኤምባሲ በአዲስ አበባ ገጽ ባወጣው መረጃ የፕሬዚዳንት ኢሳያስ አፈወርቂ ጉብኝት ኤርትራ ለሱዳን ህዝቦችና መንግስታቸው በዚህ የመከራ ወቅት ያላትን ከፍ ያለና ጠንካራ ትብብር የሚያሳይ ምሳሌያዊና ግልጽ ምልክት ነው ብሏል። የሩሲያ ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች እንደሚቀሩት ተገለጸ። የሩሲያ ዩክሬን ጦርነትን ለመቋጨት ከኬቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የአገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ ሩስቴም ኦሜሮቭ የተገኙበት ነው የፕሬዚዳንት ትራምፕ መልክተኛ ስቲቭ ዊትኮቭ እና የትራምፕ የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩ ይጠበቃል። ኦሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሪ የርማርክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ካላፊነት በመልቀቃቸው ነው። ውድለት የተደረገው ስብሰባ ላለፉት ሁለት ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም ዕቅድ ሾልኮ በመውጣቱ ነበር። የአሜሪካ ዕቅድ ከአራት ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያዳላ ሆኖ መታየቱ ዩክሬንና አውሮፓውያን አጋሮቿን አስደንግጧል። የአሜሪካ የውጭ ጉዳይ ሚኒስትር ሮቢዮ ከስብሰባ በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረጅም ጊዜ ብልጽግና እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ስራ አለ ሲሉ የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረግ የሰላም ንግግር ዓላማ ዩክሬን ሉዓላዊ ነጻና የበለጸገች እንድትሆን ማድረግ እንደሆነም ለዩክሬን ሉክ ገልጸዋል። የውድለቱ ውይይት በጀመረበት ሰዓት የዩክሬኑ ተደራዳሪ ኡሜሮቭ ባደረጉት ንግግር እየተወያየን ያለው ስለ ዩክሬን የወደፊት እድል፣ ስለ ዩክሬን ደህንነት ዩክሬን ላይ የተደጋገመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬንን እንዴት መልሶ መገንባት እንደሚቻል ነው ብለዋል። አሜሪካ እያዳመጠች ነው፣ አሜሪካ እየደገፈች ነው፣ አሜሪካ ከጎናችን እየሰራች ነው ሲሉ የዋሽንግተንን ድጋፍ ገልጸዋል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበር ተናግረዋል። እሑድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው ኤርፎርስ ዋን ውስጥ ጋዜጠኞችን ያነጋገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረው ነበር። ጦርነቱን የሚያስቆም ምነት ላይ የመደረስ ጥሩ እድል እንዳለም ጠቁመዋል። ትራምፕ ማሻሻያዎች የተደረጉበትን አዲሱን የሰላም እቅድ በተመለከተ ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክተኛቸውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩ አስቀድመው ተናግረው ነበር። የልጃቸው ኢቫንካ ትራምፕ ባል የሆነው ኩሽነርም አብሮ ሊጓዝ ይችላል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።